ሰበር ዜና። የመልካም አስተዳደር፣ የአገልግሎት አሰጣጥና ህዝብን በመልካም ተቀብሎ የማስተናገድ ችግሮች እንዳሉብንና በስራ ቦታችን ደግሞ እንደማንገኝ በግምገማችን አረጋግጠናል ሲሉ የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ ተናገሩ። እንደ ጉድለት የለየ ነው የአገልግሎት አሰጣጣችን፣ በስራ ቦታ ያለመገኘትና በመልካም ሁኔታ ህዝብን ተቀብለ ያለማስተናገድ ጉድለቶች አልፎ አልፎ የተስተዋሉ መሆኑ እየገመገምን የመጠንበት ነው። ከዛ በተጨማሪ የመልካም አስተዳደር ጉድለቶችም እንዳሉ በግምገማችን ለይተን የክልሉ ፕሬዚዳንት ሲቀጥሉም ጊዜው የብልጽግና ነው፣ የሚመራንም ብልጽግና ነው። ብልጽግና ፓርቲ ደግሞ እንደ ስሙ ሁሉ ብልጽግና ለማረጋገጥ ራዕይ ይዞ የሚሰራ ፓርቲ ነው ሲሉ ሀሳባቸውን ገልጸው የሲዳማ ክልል አመራሮችን ብልጽግና ተኮር ስራዎችን መስራታቸውን በጥቂት ዓመታት በተሰሩ ስራዎች ማየት ችለናል ሲሉም የት ልማቶችን ሰርተው እንደተመለከቱ ሳይገልጹ የሰባት ደቂቃ ዲስኩራቸውንም አጠናቀዋል። ጊዜው የብልጽግና ነው፣ የሚመራን ፓርቲ የብልጽግና ፓርቲ ነው። ብልጽግና ፓርቲ ስሙን ብቻ ሳይሆን ተግባሩ የሀገራችንን ብልጽግና ለማረጋገጥ ራእይ ይዞ የሚሰራ ፓርቲ ነው። ስለዚህ እኛ የሲዳማ ክልል አመራሮችም ተልእኳችን ብልጽግና ማረጋገጥ ነው። ብልጽግና ማረጋገጥ እንደሚቻል ባለፉት ጥቂት አመታት በሰራናቸው ስራዎችና በመጡ ውጤቶች ምልክት ማየት ክቡር ፕሬዚዳንት እርሶም ሹሞቾም ህዝብ ላይ ያደረሳችሁትን ጥፋቶች ማመኖት ጣቢያችን በመልካም እንደተቀበለውና ና በጥቂት አመታት ብልጽግና እንዳረጋገጠን በተሰሩ ስራዎች ማየት ችለናል ስላሉት ጥያቄ እናንሳለሁት። ክቡር የክልሉ ፊት አውራሪ በአምስት የጥፋት አመታት የስልጣን ዘመኖት ሲዳማን ከድህነት ሊያወጣ የሚችል ፕሮጀክት አስመርቃችኋልን? የክልሉ መሪ፣ የክልሉ ወጣቶች ስራ በማጣት ምክንያት ራስን ማጥፋትና ሱሱስ መዘፈቀንስ አማራጭ ስራ ማድረጋቸውንስ ረስተውት ነውን? ክቡር አቶ ደስታ በርካታ የሲዳማ ህጻናት የሚበሉትን በማጣታቸው ምክንያት የአዲስ አበባ ጎዳናዎች ላይ መዘራታቸውስ የስልጣን ዘመኑት ውድቀት አይደለምን? በንግድና በቱሪዝም ከሀገሪቱ መዲና ጋር የምትወዳደረው የነበረውን የሐዋሳ ከተማ አቅም እውቀትና ልምድ የሌለውን ከንቲባ ሾመው የሐዋሳ ከተማ እንደ አፋር በረሃዎች ባዶ ማድረጎትስ አይምሮትን አያውቅሶትምን? መልሱ። አለቃ ህዝብ ልቀቁልኝ እያለ ነው። ታዲያ ጥፋቶትን ማምኖት አንድ እርምጃ መጓዞትን ቢያመለክትም የሲዳማን ህዝብ በድለው የካሳ ጊዜ ህዝቡ እንደማይሰጠው ውሸትና ቀላቅለው ሲዳማ አስቸኳይ ተናግረዋል። ነው የአቶ ደስታሌ ደግሞ ከሚዲያ መጥፋትና የተለያዩ አመራሮችን ከስራ ማገድን ጨምሮ በግምገማ ይኖራሉ የተባሉትን ሹምሽሮች ጣቢያችን ለአድማጮቹ ያደርሳል። አብራችሁን ቆዩ። ከሲዳማ አልፎ ለኢትዮጵያ ከኢትዮጵያም አልፎ ከአፍሪካ ጋር ያለውን ትስስር የሚያሳልጥ

የሲዳማ ክልል ፕሬዚዳንት አቶ ደስታሌ ደግሞ የዩኒቨርሲቲ መምህራኖችን ጨምሮ በርካታ አካላትን ከስራ ማባረር እንደጀመሩና እነዚህም ከስራ የታገዱና የተባረሩ አካላት በሚሰሩባቸው የመንግስት ተቋማት በፕሬዚዳንቶችና ማናጀሮች አማካኝነት ከስራ መታገዳቸውንም አሳውቀውኛል ሲል ሉዋ ሚዲያ በይፋዊ ትስስር ገጹም አስታውቋል። ላብነትም ያክል ከሲዳማ ባንክ ከከፍተኛ ኃላፊነቶች እና ከቦርድ አባልነት፣ ከሲዳማ ብሮድካስቲንግ ኮርፖሬሽን ቦርድ አባልነት እንዲሁም ከሀዋሳ ዩኒቨርሲቲ አንዳንድ ማኔጂንግ አባላት በበላይ አለቆቻቸው ትእዛዝ ከስራቸው እንደታገዱና እንደተባረሩ አረጋግጫለሁ ሲል ሚዲያው ሀሳቡን አስፍሯል። ከጥቂት ቀናት በኋላ ከስልጣናቸው እንዲነሱ ውሳኔ ለፈባቸው በ300 ሚሊዮን ብር በአሜሪካ መኖሪያ ቤት የገዙትና ከ6 ኪሎ ግራም በላይ ወርቆችን ከክልሉ ካዝና ወደ ራሳቸው ካዝና ያጋዙት የክልሉ ፕሬዚዳንት አቶ ደስታ ሌዳሞ ጠርጌ ልጠረግ የሚል ይዘት ያለው ሹም ሽር ሊያካሄዱም እንደሚችሉ ነው የተገለጸው። ሲዳማ ኒውስም በግምገማው ስለሚነሱ ሀሳቦችና ይዘቶች ዙሪያ ተከታታይ ዜናዎችን ለአድማጮቹ ያደርሳል። ሼር ኮፒሊንክና ሪፖስት ማድረገውን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ